አቤት ውበት አቤት ውበት የአርበሽ ንግስት። እንግዲህ እንደምታዩት በኢንስታግራም ከች ብላ መታልናለች ማለት ነው። ይህ ፎቶ ቪዲዮ ሳልሰራ አላልፍም ብዬ ከች ብዬ መጥቼላችኋለሁ ማለት ነው። እቺ የሚዲያ መሪ አመት ሙሉ እስከ ዛሬ የሚዲያ መሪ የሆነች ጀግና ሴት ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናቸው። እኔ ደህና ነኝ፣ እግዚአብሔር ይመስገን ያለው ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ አበረታት ወይ ለማለት እፈልጋለሁ። እስኪ ሩታችን ሩ የምትወዱ በላይ ቃሳይ ማለት ነው ውድ ቤተሰቦች የምር በጣም ደስ ስላለኝ ነው እና በዚህ ፎቶ ቪዲዮ ሳልሰራ አላልፎም ብዬ ነው ካጅ ብዬ የመጠውላቸው ማለት ነው እና ይህች ክሩ ሴት የሴቶች ሞዴል ብያታለሁ የምር ከሷኮ ምንም የምጠላው ነገር የላት ሙእመን ለመናገር ሱሬ ብትሉ ቀሚስ ብትሉ ጉርድ ብትሉ ከእሷ እኮ ምንም የሚጠላው ነገር የላትም። እውነቴ ነው የምናቸውና የኔ ሙሉ ሴት ብየሻለሁ። የምር የሴቶች ሞዴል ብየሻለሁ። የምር ዋው ብየሻለው። ከሰው ዓይን ይጠብቅሽ። ምንም እኮ ከሰውነቷ ምንም የሚጠላው ነገር የላትም። እውነት ለመናገር ሽፓ ብትሉ ዋው ብየሻለሁ። ሩታዬ አንቺ እኮ አንደኛ ነሽ። የሚዲያ መሪ እስከዛሬ የሚዲያ መሪ ናት። ሰው ቢያንጫጫው እሷ ለሰው ቦታ የላትም። ሆነን ለመናገር ማለት ነው እና ጀግና ሴት ናት። የመር የእኔ ኩሩ ብዬሻለሁ፣ የሴቶች ጀግና ብዬሻለሁ። ዋው ትለያለሽ ወደፊት ለማንም ቦታ አንድ አትሰጪ። ሰው ይቀጠላል፣ አንቺ ወደፊት ማለት ነው እና ለማንም ቦታ አትሰጣ። ጀግና ሴት ማለት ነው እና እስከ ዛሬ አመት ሙሉ ሚዲያን ያንጫጭች ጀግና ሴት ናት ማለት ነው። እና በጣም ደስ ስላለኝ ነው። ሩታዬ እንግዲህ ዛሬ ወይም ትመጣለች በራሷ ቤት ወይም ባርሹ ቤትም ትመጣለች ብለን እናስባለን። በጣም ደስ ስላለኝ ነው በዚህ ፎቶ ካች ብዬላቸው የመተውላቸው ማለት ነው። እስኪ በላይ አሳዩ። ሩታ ነው የምትወዱ፣ የእኛ ንግስት የምትወዱ እስኪ በላይ አሳዩ ማለት ነው። ሩታ እውነት ከእሷ ምንም የሚጠላው ነገር የላትም መሆነ ለመናገር አርሽን ብለዋል። እሷ እኮ ኬሻን ብትለብሷ ከእሷ ምንም የሚጣላት ነገር የላትም ብለዋል ባለቤቱ ማለት ነው። እና የኛን ንግስት ማለት ነው እና በኢንስታግራም ስለመጣች በጣም ደስ ብሎኛል። የምር ፎቶ ሳልሰራ አላልፍም ብዬ ከያጭ ብዬ መጥቻለሁ። በጣም ደስ ብሎኛል። ለማንኛውም እስኪ በላይ አሳየ።